ነገር በተቃራኒ የሚሄድባችሁ፣ አይ ብሌቭ። ይኸው መስከረም ላይ ቆሜ እናገራለሁ። አንዳንዶቻችሁ ይሄ ዓመት ሳያልፍ እግዚአብሔር ካላችሁ ነገር ጋር እንደገና ያገናኛችኋል። በደም ጩሁና አሜን፣ ፐሊም በኢየሱስ ስም። አይመስልም እንኳን አልመሰለ፣ አይገጥምም እንኳን አልገጠመ፣ የተናገረው እግዚአብሔር ከሆነ እንኳን በሕይወት ሆነ ብትሞት እንኳን ተስፋ የሰጠ ምን ያለ ነው፣ ነገሩ መሆን የጀመረው የእነሱ ገላ እንደሚወልድ ገላ ባመኑ ጊዜ ሳይሆን የተናገረው ማን እንደሆነ ባመቁ ጊዜ ነው። ለምንድን ነው አሥራ ሰባት አንድ ላይ እንደዚህ አብርሃም እኔ ምንድነኛ በየግል እግዚአብሔር ያላችሁም ሰዎች ትኖሩ ይሆን እኔ ኤልሻዳይ ነኝ አረል ያለው አሁን ይውልድ ፈተናው ላይ ያወራው ፈተናው እንዴት ሥጋ እንደሚለብስ እንደ ሽማግሌው እንደሚወልድ ሳይሆን በፈተናው በእድሜው ማርጀትና በሴትየቱ ላይ እግዚአብሔር ተገልጦ ለአብርሃም የነገረው ነገር የምትወልዱ አሁንም ሳራ ናት። ግን ደግሞ እኔ እዚሁ ምዕራፍ ላይ እንዴት ቢል የዘፍጥረቱ ጸሐፊ እዛው መጽሐፍ ላይ ቁጥር 18 አካባቢ ለእግዚአብሔር የሚሳነው ነገር አለን? አረ የሚለው ቃል በቃል ዞር ብላችሁ ለእግዚአብሔር የሚሳነው የለም ብሎት አ ምንድና ያለሽ ንገር የጸና ቃል አለ ወይ ትንቢት አለ ወይ ተነጋገሩ ባካችሁ፣ ግድ የላችሁም። የሰው አቅሙ ትንቢቱ ነው። አሜን ትላላችሁ። አሁን ያለው መሬት ላይ ያለው ነገሩ አይደለም፣ የተነገረው ነው አቅሙ። እግዚአብሔር በሕይወቱ ይሆናል ያለው ነው አቅሙ። ያ ነው የሕይወቱ ዴስቲኒ፣ ያ ነው የሕይወቱ መጨረሻ እንጂ መሬት ላይ ያለውማ ብት ነግረኝም ባት ነግረኝም የሚያየውን ሰው ሁሉ የሚያሳምን ነው ይሄ ነገር። ግን የሚፈልገው መሬት ላይ ያለውን የሚያስረዳለት ሳይሆን የተናጋሪውን ውበትና ይሄው ይሄው ታሪክ የመጀመሪያው ይሄ ነው። እግዚአብሔር ሲናገርህ እድሜህን አታስገባዘ ረፈደ እኮ ይባላል ይባላሉ። እግዚአብሔር ልስራ ካለ ምንም ምኗ ቢያልፍ ነው የሚለው? እድሜዋ ምን ቢል ቢያልፍ እንኳ እስቲ እድሜዋ ቢያልፍ፣ ይህን ቃል መጀመሪያ ቀድሞ ምኗ ተቋረጠ ተብሏል? ልማዷ ተቋርጧል። ልማድ ልማድ ሲቋረጥ እንዴት ጥሩ ነው ጉልበት አላዋጣም ሲባል እንዴት ውብ ነው! መንፈሳዊ ዓለም ውበቱ ይሄ ነው። ችሎታ ማዋጣት ሲያቅትህ እኔ አልችልም ማለት ስትጀምር እንዴት ትክክል ነው! ዛሬም የማይመስል ነገር እግዚአብሔር በእያንዳንዳችን መስራት ይችላል። ስሌት የማታወጣለት እመነኝ፣ ጉልበት የማታዋጣለት፣ ልምድ የማታዋጣለት፣ ችሎታ የማታዋጣለት የተናገረን እግዚአብሔር በማመን ብቻ የኔ የምትለው የተስፋ ቃል በጌታ በኢየሱስ ስም